አሊያና ጂያን በድንገተኛ የቦራን መመለስ ሁለቱም እንደሚፋቱ ተደርገው ቢጠበቅም ነገር ግን እነሱ ሁሉንም በአንዴ ሰርፕራይዝ አርገዋቸዋል። ይህም ሁለቱ ተፋቅረው ተዋደው በጭራሽ እንደማይለያዩ ተነጋግረዋል። አንዳቸው ለሌላቸው ቃል ተገባብተዋል። ቦራን ደግሞ እየነቃን ያለው ቦራን በየጊዜው እየዳነ እየዳነ እየመጣን ያለው በተለይ ደግሞ አሊያ ኩላሊት ከሰጠችው በኋላ አይኑን ከፍቷል። ነገር ግን እስካሁን ድረስ አልነቃም። አይኑ ፍጥጥ እንዳለ ቀርቷል። የሁለቱ ፍቅር እንዲህ ሲጋጋል ሰዳ ከተናት የምታስተውለው ነገር ግን መቃወም፣ መከራከር፣ መጫጫህ አትችልም። አሁን መለመን ብቻ ነው ስራዋ። አሊያን ለመነቻ ተለማመጠቻት። ልጅሽ ወደ ውስጥ ይግባ፣ ቦራን ሊነሳ ይችላል እያለቻ ነው ሊነቃ ይችላል ብትላትም አሊያን ብያለች ነው እንዲፋቱ ፋቱ ማሳወቅ ቀረበች። አሊያንና ጂያን ግን እምቢ እያሉ ናቸው። አሁን ጂያን አሊያን ደገፍ አርጓት ወደ ውስጥ ይዟት ሲገባ ቀስ በያሉ አልጋ ላይ ጋደም እያረጋ ነበረ ይውል። ቦራን ሲነቃ በሁለታችን መጋባት ተደሰተም አልተደሰተም ተቀበለውም አልተቀበለውም ዋጣ አርጎ ይቀበላታል። ምንም ማድረግ አልችልም። እንግዲህ ነገሩን ሁሉንም ነገር በግልጽ ነግሯለን ተናግራለች አሊ ያጀመሩ ያጀመሩ እንግዲህ ነገር ልክ እንደማየ የሆንሽ ነው እያለን ነበረ ተቀበላ ታዲያ ገና ጋኑ በጊዜ ነገሩን ካላመቻቸን እያለች ነበረ አሁን ገና ነው ገና ነው ቀኑ ምልሽ ቦራን ገና አይኑ መክፈቱ ነው ብዙ የተረጋጉ ነገሮች ይቀራሉ ነገ ወይ ከነገ ወዲያ በሌላ ቀን ወደ ራሱ ይመለሳል ከዛ ወደ ራሱ ሲመለስ አላውቀ ምን ብሎ እንደሚጠይቅሽ ምን ብሎ እንደሚጠይቀኝ ምን ብሎ እንደሚጠይቀን አላውቅም የዛ ዕለት እናስረዳው ይሆናል እኔ እንጃ ግራ ገብቶኛል እንግዲህ ሰሞም አልሰሞም በመጨሻ ማወቁ አይቀርም አይቀርም በቃ እንግዲህ መቀበ ካለበት ይቀበላል። ነገር ግን አሁን ጊዜው አይደለም። አሁን መነጋገር የለብንም እያለች ነበረ እሷ። ደግሞ ተቀበሎም አልተቀበለ ውሳኔ መጨረሻ ነው። አንድ ጊዜ ወስኛለሁ። ፈለገውም አልፈለገውም እኔ ከዚህ በኋላ ምንም ነገር አይመለከተኝም። በራን አይኑ ሲከፍት መጀመሪያ የምነግረው ነገር ይሄ ነው። በራንን እፈተዋለሁ። በአንዴ ነው የምፈታው። ገና አይኑን እንደነቃ ፍቺ ወረቀት አስገብቼ ማስፈርመው ከዛ ፍቺ የሚጠናቀቀው ብላ ትናገራለች። ግራ ገብቶት ጃን እያያን ነበረ። አንተ ግን ይህን ሁሉ እያረኩኝ ከጎን ያጥቆምም አው። ልጄ እና እኔ ከዚህ መሄድ አለብን። ይህን ነገር ማወቅ አለባለችው እጅ ጃን። ምናልባት ጃን ከከበደ ውስጥ ነገር እያለ ነበር። አይከብደውም አይከብደውም በቃ፣ ከእናቱ ጋር ከሆነ ለእሱ በቂው ነው። ምክንያቱም እኔ አልፈልግም፣ በቃ አልፈልግም። በፈለገ ሰዓት ልጄን እየመጣ ማየት ይችላል። ነገር ግን ከዚያ ውጭ እኔ ከዚህ በኋላ እሱን እንደባል መቀበል አልችልም። እኔ እየጠየቁ ያለት ይሄ ነው። ከዚህ በኋላ ምንም አይነት ፈላጎት የለኝም ለእንደዚህ አይነት ነገር። ጂያን፣ ጂያን እኔ አሁን አንተ የምትወስነው ውሳኔ ነው ለእኔ የሚያንገበግበኝ አለችው። አሊያ፣ አሊያ እንትን እኮ ነው የምልሽ፣ ገና ነው እያልኩሽ እኮ ነው፣ እንጠብቅ ትንሽ። ይህን ነገር ለመነጋገር ገና ነው፣ እባክሽ፣ ቀኑ ከደረሰ በኋላ እናወራለን ይሏታል። ገና ነው ገና ነው እያለ ነው እዚህ ደረጃ የደረስነው ጂያን ታውቋል፣ ግን አለችው። ከዛ እየሸሸ ነው ብላ ስትናገር አልሸሸውም እያለ ነበር እየሸሸ ነው ትሏለች አልሸሸውም ወንድሜ እኔ አይኑ እንዲነቃ እኮ እፈልጋለሁ ከኋላ አይኑ ሲነቃ ደግሞ ሌላ ፈተና ይጠብቀኛል የእሱ አይን አለመከፈት ሌላ ፈተና ነበረ አሁን ደግሞ ሲነቃ ሌላ ፈተና ይናል እያለ ነበር እጃ ያለን እኔም እኮ ከባድ ነው ታውቃለህ አይደል እያልን እያለፈን ያለነው ነገር እኮ ለእኔም እኮ ከባድ እኮ ነው ምንድነው እኔ እኮ ልቤ እኮ ድንጋይ እኮ አይደለም በቃ ልክ እንደ ሌላ ሰው ይሰማኛል እንደ ሌላ ሰው አዝናለሁ አዝናለሁ እጎዳለሁ ስታስበው ይሄ ነገር ምን የማይጎዳኝ ይመስላል የማያሳምመኝ ይመስላል ተመልከት ብቻ እንግዲህ አንተም ብትሆን ህይወትን ሪስክ ውስጥ ቀጥታ ለወንድሜ ኩላት የተሰጠ ነበር ግን ይሄን ነገር አድርጌዋለሁ ምክንያቱም አንተ በህይወት እንድት ሁለታችሁን በህይወት እንድትቆዩ ይፈልጋለሁ። ይሄ ማለት ግን ዋጋ ምንም እንኳን ብከፍል እንኳን ከእሱ ጋር በጋብቻ ቆያለሁ ወይም ደግሞ ከሱ ጋር እንድድሮ ቀጥላለሁ ማለት ደግሞ አይደለም። ጂያን እባክህ አለቸው። ጂያን እየሸሸ እንዳለ አይነት ስሜት እየተሰማን ነው። ትንሽ ረፍት አርጊ ብሏት ወጣ። በውጭ በኩል እየተመለከተ ነበረ። ከዛ ትንሽ ቆይታልና ወደ ውስጥ እየገባ ነበረ። ሰራከቴን ጊዜ ቦራንን እንዲነቃ እየተለማመጠችው ነበር። ቦራን ተመልከት፣ ተመልከተን የዚጋለውልህ እናትህ ዚጋለች እያየነው ናሬ መታለች። ታስታውሳለህ ቦራን? አራታችሁ እኮ አንድ ላይ ሆናችሁ እኮ ከአባት ጋም ጨምሮ ልታጠምዱ አሳ ተሄዱ ነበረ አንድ ላይ ሆናችሁ ትዝናኑ ኮ ነበረ፣ ትላለች ናሬ። ትቀጥላለች፣ ወንድሜ ትዚላል አቅፋኝ ብዙ ቀልድ እየቀለር ስታስቀኝ ብላ ብዙ ነገሮችን እየቀሰቀሰች ነበር። ይህ ሁሉ ነገር የሚያደርጉት ቦራን ምናልባት ከነቃ በሚል ግምት ነው። ካያም ቢሆን አጠገባቸው ሆነ፣ እሱም ይናገራል። ይህን አስታወስክ አስካወስ ትሉታል። ፎቶ ተራ በተራ እየወጡ ካያና ያው ናሬና ያት አንተ እዚህ ጋብራቸው የተነሳችሁት ፎቶ ተመለከተ። ይሄ ፎቶ ደግሞ አላይና ያት ሚስትህ ልጄን አየሁ እንዴት እንደምታምሩ ብላ ሰዳከት ስትናገር፣ ካያ ወይኔ ይህኔ ጂያን ምን ይሰማዋል ብሎ ዞር ብሎ ወደ ጂያን እየተመለከተ ነበረ። ነገር ግን አሁን እሱ እየደክመው መጣ። ቦራን አይኑን ጨፈነ። አይኑን ሲጨፍን አይኑን ለምን ጨፈነ ለምን ጨፈነ ይባባለሉ። ቡርጉን ደግሞ እባካቸው አታርክሙት ተው እያለ ነበረ። ከዛ ሰዳከት ስቅስቅ ብላ እያለቀሰች እግራ ገብቷት ነገሩ ፈትኗት ወጣች። ጂያን ከቦራን አጠገብ ነበረ። ቅድሜ ምን እንደምልህ አላውቅም አላውቅም ከልጅነት ጀምሮ ይህን ዝምታ በጣም ነው የምጠላው። ይህ ዝምታ ደግሞ የሚመጣው በቃ ሰው አንድ ጊዜ ጸጥ ሲለው አንድ ጊዜ በቃ ወደ ሌላኛው አለም ሲሄድ ነው ወንድሜ። ያንተ ግን ነገር ማለት አለበት ታውቃለህ። ለአንተ ምንም ነገር ክፉ ነገር ተኝቼ አላቅም። አንተ እንድትነቃ ጤነኛ እንድትሆን ደና እንድትሆን ብቻ ነው የምፈልገው እያለ እያወራ ነበረ። ተናዞ ተናዞ በቀጥታ ወደ መኝታ ክፍላቸው እየመጣ ነበረ። አሊያ ጋደም ብላለች። ፊቷን አዙራ ነበር ጋደም ያለችው። ተኝታለች አልተኛችም እያለ በቀጥታ ወደ እሷ ተጠጋም። እሷ ግን አልተኛችም። ፊቷን አዙራ ብዙ እያሰበች ነው። ሲጀመር ጭንቀቱ አያስተኛም። ወደ እሷ ተጠጋ ለለብሷት መስሎ ድንገት ፊቷን ሲነካ ግላለች። በጣም ነው የምታተኩሰው እንዲ፣ አሊያ አሊያ ተነሽ ተነሽ ሆስፒታል መሄድ አለብን። በጣም ነው የምታተኩሹ፣ እንሂድ እንሂድ እያለ ነበር። ስለምን ሆስፒታል ነው የምታወራው? አይሆንም፣ ብጃ ነው ብርድ ብርድ እያለ ነው። አምጣ አምጣ አልብሰው አልብሰው፣ ብርድ ልብሰ ነው እባክህ አምጣ ነበረ። ትኩሳት አለሽ፣ የሆን ነገር ማድረግ አለብን፣ ሆስፒታል እንሂድ እያላን ነበር። አይሆንም ሆስፒታል፣ እዛ ጋር መድኃኒት አልነጩ መድኃኒት አምጣ አምጣ እሱን አለችው። እየሰጣን ነበረ፣ ውሃም ሰጣት ቀስ ብሎ እያጠጣን ነበረ። ከዛ በኋላ ብርድ ብሱን ቶሎ ብላ እያለበሰች፣ ከዛ እሱ አይሆንም አይሆነም እንዳለብሽ፣ እሱን እየበለጠ ነው የምታተኩሹ እያለ ነበረ። ጃና ባክቷ ተንከባከበኝ በኋላ የሚጸጸተኝ ነገር አታርግስ ነው ነበር ለምሮም ይጸጸተኛ ያለ ለምሮም የሚጸጸተኝ ያላ ነበር ተው በቃ አሪፍ ነው መድኃኒቱ ትኩሳቱም ይለቀኛል ስትል ነበር። ቆይ ቆይ ቆይ ሌላም ነገር ማድረግ አለብን ተናደሽብኛል ላይ አላት ለምሮም እናደድብህ ቦራን እዛ ጋር ተኝቷል። በቃ ሁሉ ጊዜ ወደ እኔ በተጠጋ ቁጥር እንዲጸጸተ ነው ያማረገ ስለዚህ ይቀር እኔ ደግሞ አልናድድብ ደድብህ እንደዛ ተበለባከ እያለች ነበር። እሺ ሆስፒታል ሜዲካል አልፈለግሽ ቤት ውስጥ ይሁን ነገር እናርጋ በራሳችን ግን እንደዚህ ልብስ ወፍራም ወፍራም ልብስ አትልበሽ። የበለጠ ተተኩሻለሽ። ቆይ መጣው ብሎ ጨርቅ ጨርቅ ነገር ላይ ውሃ ነገር ጣለ ያደረግና ከዛ ግንባሯ ላይ ሊያደረግላ ነው። አልፈልግም በእናት ይህን ነገር ቶ ቶ ይህን ነገር ይቅርብኝ ትለዋለች። እኔ እኮ ዶክተር ነኝ ታመኘ እያለችው ነበረ። እሱ ግን እስከ ጧት ድረስ እንደዚህ ሆን እያለ ነበረ። አንሳና ጄል ያስቀምጥልኝ አለችው። እጇ ላይ ያስቀምጠላት ከዛ ዞር አለች። ጃን ዝም ብሎ ይመለከታታል። ጃኔውን በጣም እንደሚፈተን አውቃለሁ። አንተ ግን አንተ ግን አንተ ግን እየሸሸኝ ነው፣ አንተ ትታይ ልትሄድ ነው አለችው። በጭራሽ ነው ማልተውሽ እያላት ነበረ። ትተወኛል አለችው። አልተውሽም አልተውሽም፣ ብቻሽ እንድትጋፈጭ አላረግሽም፣ እኔም ከጎንሽ አለው እያላት ነበረ። እስቲ እስቲ የሚሆነው ነገር እናያለን እያለች አሰባስባ ወደ ጎን በኩል ጋደም ትላለች። በሌላ በኩል በጠዋት ሁለቱም እንደ እንደዚህ ጎን ለጎን ለጥ እንዳሉ ይነሳሉ ከእንቅልፋቸው። አልያ ነበረች ነበረች መጀመሪያ ከእንቅልፍ የባልነችው። ድንገት ህፃኑ ጂያ መጣ ከእነሱ ጋር እየተላፋ ነበረ። ቁርስ እንብላ እያሉት ነበረ

አይ አሪፍ ነው፣ አሪፍ ነው። ቶሎ ዳንሽ አንቺ፣ ሰውነትሽ አሪፍ ነው፣ ቶሎ ይድናል እያልን ነው። ልብሴ ልቀይር ይላታል ጃን። ጃን እንዴት ነው አሁንም ሀሳብን አልቀየርክማ? አለችው። አልቀየርኩም፣ አሊያ አሊያ፣ ምንም አልቀይሮ። የሚያስፈልግ ነገር ካለ ያመጣለሁ ብሏት ወደ መኝታ ክፍሉ ገባ። በሌላ በኩል እነሰናከት አሁንም ቢሆን ከቦራና አጠገብ ናቸው፣ ፍጹም ተስፋ አልቆረጡም። ድንገት አሊያ መጣች። አሊያ አሊያ፣ እኔ እስኪ ቦራና አየሽው፣ አይኑን ድጋሚ ከፈተኩ ተመልከችው ስትላን ነበረ። ከዛ አሊያ ለውጣለሁ አለች። ከዛ ፉርጎን እስካሁን ድረስ ምንም አይነት ለውጥ የለም፣ እኛም አዲስ ነገር ካለ እየጠባበቀን ነው ይላታል። ከዛ አሊያ ወደ እሱ የቀረበች ነበር። እኔማ ጠዋትም ማታም ሁሌ ነው እያለቀሱ የምጠበበቀው። በቃ ልጅ እስኪነቃረስ ይነቃል፣ ደግሞ አንድ ቀን ይነቃል። ብዙ ታሪኮችን እንነግረዋለን ትላለች። ድንገት ጃን መጣ። ጃን ጃን የሆነ ነገር በላ በላ የሆነ ነገር እንጂ ምናልባት አንተ ወንድሙ አይደለ ድምፅህን ከሰማ ትላለች። ጃን ዝም አለ። ከዛ ወደ ላ ያጠቀች አሊያ አሊያ አንቺም የሆነ ነገር በያ፣ አንቺ ኮንች ኩለልት የሰጠሽው ይሰማል ይገባዋል። ባክሽ የሆነ ነገር በይ፣ የሆነ ነገር በይ፣ በያ ተናገሪ ትላታለች። በአንድ በኩል አሊያ በጣም ነበር የፈራችው። ዝም ብላ በወረና አየችው። ሰዳከት ደግሞ እየወተወተች አልነበረ ቢያንስ ሁለት ቃል ተናገሪ የሆነ ነገር በይ ትላለች። እስካሁን ድረስ አለ እንዲህ ነው ብላ ለመናገር ፈርታ ነበረ። አሰበች አሰበችና ወጣች። ሰዳከት አልያን ቆያ እንዴ ብላ ልትከተላ ነበር። እማዬ ቆያ እንዴ ብሎ ጂያን የሰዳከትን እጅ እየያዛ ነበረ። እማዬ በቃሽ፣ ከዚህ በኋላ የሚሆነው ነገር እንጠባበቅ እባክሽ። ታያት፣ በቃ እሷን እሷን ታያት። በጣም ብዙ ተጽዕኖ አለባት። ኩላሊቷን ሰጠች። ከዚህ በላይ ምንታርግ፣ ምንድን ታርግ ነው የምትፈልግ? ይሁ እንዲነቃ እኮ ትፈልጋለች እኮ እሷ። እሱ መንቃት እንድ መንቃት እንዲችል መክፈል የለባትን መስዋዕትነት በሙሉ ከፍላለች። እች ልጅ መጫን አቁሚ እማዬ፣ እባክሽ እባክሽ ብሎ እየለምና ነበረ። እንዲሁም ቃል እንድትገባ እየጠየቃ ነው። እሺ ቃል እገባለሁ አለችው። ከዛ እሷን ብትሆን የሆን ነገር በል እያለችሁ ነበረ እማዬ። ምን ማለት እችላለሁ እኔ ምን ማለት እችላለሁ እያለ ነበር። ቃል የገባችሁን ነገር ብቻ እንድታገብር እየነገራን ነው። ትቷት ወጣ። እሷ ግን ልጄ ቦራን ይነቃል ብላ እያለቀሰች ነበር። ሰራከት ቦራን በጣም በጣም ይናፈቃት ይመስላል። በሌላ በኩል ጂያን እና ካያ በራ አካባቢ እየተገናኙ ናቸው። ውስጥ ሙ ቀጥታ አሊያን ወደ ውስጥ አስገብታት አስተኝታት እየመጣች ነበረ። እንዴናት ብሎ ጂያን ይጠይቃል። ከዛ ሙ የተፈጠረው ነገር ትነግረዋለች፣ እንደተኛች ነገረችው። ከዛም በኋላ ካያ ድንገት ሰዳ ከተናገኛት ቀለበቱን አምጩ እያላን ነበረ። አምጩ ሲላት አልሰጥም አለችው። አለች እማዬ እባክሽ እንደዚህ ነገር ማድረጉች ና ቆም። ቀለበቱን አምጩ ማስተውሻ ነው እያል ነበር። አልሰጥም ከፒ ከለ ትጋባ ከሆነ አንተ ምን ምን እያሰብክን ያለው? ቆይ እዚህ ጋር ከፒ ከለ ትጋባ የመጨረሻ ደረጃ ላይ ደርሰ የዘሪን ቀለበት ምን ያደረግላል? አለችው። እማዬ እፈልጓለሁ አምጩ አላት። አታገኘውም ማለቸው የት ነው ይጣልሽ? ውሺ አላት። ጥየው አለው። እዛ የጋንም ጠግለኝ ነው ይጣልኩት አለቸው። ተናደደ። ተናዶ ከደረጃው ይወረ ነበር ድንገት ከድራ አገኘው። ከያ እናተ ወይ ዞር ሰዳ ከተቀለበቱ ነው የት እንደጣለችው ታውቃለ ብሉ ተከለኛ ቦታው ነገረው። ሲነግረው ከዛሱ ተጣርፎ መኪኖስ ገባ ለየር ነው ድንገት ሙዛፈር መጣ። ምን አገባህ እያሉ ነበረ አንተ ልምዶ ከሰራገት ከመጣላ ተፈልጋለ እንዴ ለምሮ በማያጋባ መትገበው እያሉ ነበረ። እንደዚህ እያሉ ይያወሩ በድንገት ፓኪዜ መጣ። ሲዝመጣ ከድር ጦር እሷ ሄደ። ፓኪዜ ፓኪዜ ባለፈለታ ስለነገርኩሽ ፕሮጀክት አሰብሽበት አዝ ነገርሽኮ ነበር አላት። ከድር በእና ሰዓት አጭቅጭቀኝ በእናት ብሎ ዞር አለች። ድንገት ሙዛፈር መጣ። ለምሮ ልጅ የመጨቀጨቃት አንተ ምን አርጊ ነው የምትላት እያሉ ነበር። ኧረ ምንም ምንም ስራ ምናምን ነገር ማግዝሽ ነገር ካለ ብዬ ጠየኳት፣ ለዛ ነው አለ። ጥሩ ጥሩ፣ ምን አለበት ሁላ ጭንቅላት ቁም ነገር ብትጠቀምበት፣ ግባ በቃ ብሎት ሁለቱም መኪና ውስጥ ይገባሉ ተያይዘው ይወጣሉ ከግቢው። በሌላ በኩል ከበቀት ሰም እናቱ የቀለበቱን የጣለችበት ቦታ መጣ። ወደዛ ቦታ ከመጣ በኋላ በጥንቃቄ ዝቅ ብሎ መፈለጉን ቀጠለ። ምንም ነገር የለም። አሁንም መፈለጉን ቀጠለ። በድንገት ዘሬ በሱ ጋር እያለፈች ነበር፣ አገኘችው። ገና መኪና ውስጥ እንዳለች ነበር በአይኗ ስታየው። ቶሎ ብላ ከመኪና ውስጥ ወጣች። ቆይ አንድ ጊዜ ያቆመልኝ፣ ብላ ሾፌሯን። እንደ ወጣች ካያ ምን እያረክ ነው ያለው? እዚህ ምን እየሰራ ነው ያለው አለችው። ምንም የሆን ነገር እኮ እየፈለግኩኝ የሆን ነገር ጥዬ እዚህ ጋር እያለ ነበረ ምን ጣልክ እያለችው ዘሬን ግን ደህና ነሽ እንዴት ነው ተሻለሽ ግን ሁሉ ሰላም ነው እያለ ነበረ ደህና ነኝ ደህና ነኝ ትላቸው ወደሱ እየጠቀ ልጅሽ ሳላት ልጅ ደህና ነው ደህና ነው ስትለ ነበር ታውቂያለሽ የዛለት ያበር ሲከፈት አንችለ የሆን ነገር ሆኖ ቢሆን ኖሮ በጣም ነበረ መጎደው ራሴን ይቀራል ማለት ነው ግን ያሸ ለመጥማጥ እንግዲህ ያው ራሱ ላይ ያው መስዋዕት መሆን ፈለገ ምን ማድረግ ይቻላል እንግዲህ እያለ ነበረ ስለ ደሚር እያወራ ነበረ ከዛም ባላሷ ምን እያረክ ነው ያለው ታዲያ እዚህ ምን ትሰራል አለችው ዝም ብዬ አየር ልቀበል ነበር የመጣሁት እያላ ነበረ ከዛ እሷም በቃሺ፣ ብላ ፊቷን አዞረች። ልትሄድ ነው። ዞር ከማለቷ በድንገት ዝቅ ስትል ቀለበቱን አገኘችው። ዘሪን የሚል ጽሑፍ አለበት። እንዴ ካያ፣ ይሄ ቀለበት፣ ይሄ ቀለበት የኔ ቀለበት አይደል እንዴ? ፊቴ መተጠለም አልነበር እንዴ? አለችው። ፌክ ነው እሱ ፌክ ነው እንጂ፣ ትክክለኛው ኔጋ ነበረ። በእርግጥ የዛ ለነበር ለአንቺ መስጠት የነበረብኝ፣ ለአንቺ አንቺ ጋ መሆን ነበረበት። ብቻ እኔ ጋ ግን ቆየ እስካሁን ድረስ ያው ብዙ ትርጉም ስላለው ነው እንግዲህ። በመጥፎ ሰዓት፣ በመጥፎ አጋጣሚ ነበረ የተገናኘ ነው። አንቺ ግን የኔ መጀመሪያ ፍቅር ነሽ። አሁንም ቢሆን በልቤ ቦታ አለሽ። በጭራሽ ማንንም ማሰብ አልችልም። ልክ እንደ አንቺ አድርጌ ምንም ማድረግ አልችልም። በአንድ ወቅት የእኔ ብቻ ነበርሽ፣ በአንድ ወቅት የእኔ ፍቅር ነበርሽ። አዎ፣ ነገር ግን አሁን ሁሉም ነገር ከእጅ ወጥቷል። ምን ማድረግ ይቻላል እያለ ቀለበቱን በእጇ እያስያዛን ነበረ። ትንሽ አዞራት ደገፍ እያደረጋን ነበረ። አንድ እጁ ሆዷ ላይ ነበረ፣ አንድ እጁ ደግሞ ጀርባ ነበረ። ተቃቀፉ። ከዛም በኋላ የሆነ ስሜት ወደ ውስጥ እየተሰማን ነበረ። ልጇ እየተንቀሳቀሰ ነው። ሲንቀሳቀስ እሷ እያለቀሰች ነው። የልጇ አባት እሱ ራሱ ከእንደሆነ እስካሁን ድረስ አልነገረችውም። ካያ ግን የዘሬ ልጅ እንደዚህ ሲሆን ሲያይ በጣም ተደስቶ ነበረ ተንቀሳቀሰ እየተባሉ ይሳሰቃሉ። ከዛ በቃ ብሄድ ይሻላል ልሂድ እያለች ፊቷን አዞረች። እያለቀሰች ስትሄድ ነበረ። መኪና ውስጥም ገብታ እያለቀሰች ወደ ትምህርት ቤት መንገዷን ቀጠለች። በሌላ በኩል ሰዳከት ብዙ ነገሮችን እያጠነጠነች ነው። እዛው ቤቷ በረንዳ ጋር ተቀምጣ ቡና እየጠጣች ነበረ። ልጁ ቢመጣ ጂያን ቢመጣ ምናልባት ቦራ ሊነቃ ይችላል ብላ ስትናገር የልጅ ልጅ ካልመጣ ብላ ስትጫጫዋ አስታወሰች። ጂያን እዚጋ ሊያስቆማት በጣም በጣም እየታገለ ነበረ። አልያም ብትሆን አንደኛ ተቃዋሚ ነበረች። በድንገት ግን ሕፃኑ ጂያን እየመጣውን ሰዳከት አየችው። ሲያስኪ ልጅ ልጅ እስኪ እያለች እየጠራችሁ ነበረ። ወደ እሱ ጠጋ እሞ በቃ ሂጂ አለቻት። ግን እሱን መጠበቅ አለብኝ ብስራት፣ ሂጂ ችግር የለም የራስህን ስራ ስሬ ነው ያለው ብላ እንደ ተሄዳረገች አሸኘቻት። የኔ ልጅ እንዴት ነታዲያ? ናም እንደምሰጠ መልከት ብላ የሆነ ቁልፍ መያዣ ሰጠችው። ይሄ እኮ የአባት ነበር አለችው። የአባቴ ነበረ እሰጠዋለሁ አላት። የትኛው አባት መስሎን? ቦራን እኮ ነው የምል አለችው። እሱ ቀስ በቀስ ቦራን ሁሉ የረሳው ይመስላል። ይሄ የአባት ቦራን የቁልፍ መያዣ ነው አለችው። እሺ ብሎ ተቀበላትና ኪሱስ ከተተው። ከዛም በኋላ የሆን ነገር አሳያለሁ አለችው። ምን እያላት ነው ጋር ሰርፕራይዝ አለችው። ከዛ በድንገት አሊያ መጣች። ሰራከት እንደዚህ ከጂያንጋ ስተማከር ስታያ ደነገጠችና ዴኒዝ ብላ እየጠራችሁ ነበረ ና አለችው። ሰራከት ምን ብላ እያወራችሁ እንደነበረ አሊያ አልገባትም። ግን ትኩር ብላ ሰራከትን ተመለከተቻት። አሁንም ቢሆን ሰራከት እንደማታቆም ነው የምታውቀው። አሊያ እንዴነች ተሻለሽ ብላ ብቻ ሰራከት ጠይቀቻት። አሊያ ደናነኝ እያለቻን ነበረ። እንዲ እየተያዩ ገቡ። ጂያን ስራ ቦታ ነው ያለው። ወደ አሊያ እየደወለ ነበረ። እንዴነሽ አሁን ተሻልሹ እያለን ነው። ደናነኝ ትለዋለች ከህፃኑ ከልጇ ጋር እየተጫወተች ነገረችው ከዛ ስልኩን ተቀበላትና አብሮት እያወራ አባዬ ማናገር ነገር አለ ብሎ ስልኩን ይዞ ዞር አለ። ገርሟት እያየችው ነበር። አለ የለች ከመቼው ቁም ነገረኛ ሆነ ብላ አባዬ አባዬ ለማየ መቼ ነው አበባ መት ገዛላት ለታመመ ሰው ከባኩ ይገዛል እያሉ ነበረ። ከዛ ጃ እሻ ያመጣለሁ እያሉ ነበረ። ከዛ ህፃኑ ተመለሰ ተመለሰና ምሮ የምታወራው ከአባት ጋለችው ሚስጥር ነው ይሄ የወንዶች ጉዳይ ነው እያላ ነበር። ትስቅበታለች በሌላ በኩል ኤጀመል ለሻሂን እጥር ምጥን ያለች ቆንጆ ወጥመድ አዘጋጅቶለታል። አሁን ሻይን ከቤት እስኪወጣ በር አካባቢ ሆኖ እየጠበቀው ነበር፣ ስልኩን ይዞ ድንገት ሻይን እንደወጣ ውጥት እንዳለ ኤጀመል ስልክ እያወራ ነበር። ሄለው የን ያለ አሀ መገናኘት አለብና በጊዜ እንገናኝ እሺ ሽ እዛው ቦታ መጣው መጣው ብሎ እየወጣ ሻይን እየሰማው ነበረ። ሻይን ከሰማው በኋላ ኤጀመልን በጥንቃቄ እየተከተለው ነበረ። ተያይዘው ወጡ፣ መኪና ውስጥ ተከታትለው እየተከተሉ ነበረ። በሌላ በኩል ጂያንም ቢሆን ዛሬ ውስጥ ለውስጥ ኮንትሮባንድ የሚያዘዋውረው እቃ አለ ስለሱ እያወራቸዋል ነዲምን ከፍተኛውን ጥንቃቄ እንደሚያደርጉ ነው የሚነጋገሩት። በተለይ ደግሞ ይህ ነገር ዛሬ ካልተሳካላቸው በጣም እንደሚጎዱ ያውቃሉ። ስለዚህ ጥንቃቄው በጣም ጠንከር ያለ ነው። በሌላ በኩል ኤጀመልና ደሚር የሆነ ጭር ያለ ቦታ ተገናኙ። እንዴነ እንኳን እንደናመጣ ይላል ኤጀመል። ደሚር መጣ። ሻይን ተደብቆ እያዳመጣቸው ነበረ። እንግዲህ በጠባቡ መንገድ በኩል መኪኖቻችን እንደ እባብ እየተሽለኮለኩ በዋሻው በኩል ያልፋሉ። የጫናውን መድኃኒትም፣ መሳሪያን በሙሉ እናስገባለን ብሎ ሲናገር፣ ከዛ በኋላ ሻይን ድንግጦ እየተመለከተ ነበረ ማንም ሰው ማወቅ የለበትም። በተለይ ደግሞ ፖሊሶች በስትክክል በቦታው መገኘት አለበት። ሻሂን ስለዚህ ጉዳይ አያውቅም እመነኝ ብሎ ሲናገር ሻሂን ተደብቆይን እያዳመጠ ነቃሁባቸው፣ አወኩባቸው ብሎ እያሰበ ነበር። አዳምጦ አዳምጦ ዞር ይላል። ዞር ከማለቱ ሲሄድ ተደብቆ እያዩን ነበረ። ዩቴን ጅል ኤ ጅላውን ትልቅ የሆነ ጣጣ ውስጥ ይገባል። አይሻ ሆ፣ አይሻ ሆ እያለ ደሚር ይናገራል። ኤጀመልም ቢሆን እኔ ለእንደዚህን ዝርክርክ ምንም አይነት ርህራሄ የለኝም እያለ ነው። ታዲያ እንዲነ ፖሊሶቹ ላይ የሚተኩስን ሰዎች በለም ቀጠርክ ብሎ እዚህ ጋ እየጠየቀ ነበር ደሚር ኤጀመልን። አው አዎ እያለው ነበረም። ዛሬ ከባድ ጦርነት እንደሚኖር ይጠበቃል። በሌላ በኩል ሰዳከት ማታ ብዙ ነገር እያብሰለሰለች ነው። ምናልባት አንድ ጊዜ የልጅ ልጅን ውስጥ አስገብቼ ብሞክረው ብላ አሰበች። ቦራን ከነቃልኝ ብላ ብዙ የማትሞክረው ነገር የላትም። የመጨረሻ ደግሞ ሙከራ እየሆነ ይመስላል። ተስፋ በመቁረጥና በፍርሃት ውስጥ የሚደረግ ነገር ላሊያ መቼም ቢሆን ልጁን ወደ ውስጥ አስገብታ እንደማታሳየው ቦራንን ቃል ገብታላን ነበር። ነገር ግን ይሄ አሁን አይሰራም። ከዛ ና ማሳይ ነገር አለ ብላ እጁን ይዛው ገና ከደረጃው የወረደች ጃን መጣ። ከመኪናው ወረረ በእጁ አበባ ይዞ ነበረ። ከዛም በኋላ አበባውን ለህፃኑ ጃን ሰጠው። ህፃኑ ጃን እየሮጠ ወደ ጃን መጥቶ ነበረ። ከዛ አበባውን ህፃኑ ጃን ተቀብሎ ለእናቱ እየሰጣ ነው። ሰዳከት ጃንን ስታየው መቆም ራሱ ከበዳት። ደረጃው ላይ ተቀምጣ ማልቀስ ጀመረች። ጃን ደግሞ አበባውን ለህፃኑ ከሰጠው በኋላ በቀጥታ ወደ እናቱ እየጠጋ ነበረ። ሰዳከት ማልቀሷን ቀጠለች። ልጁን ወደ ውስጥ ማስገባት አለብኝ ያለችው ዝም ብሎ እያዳመጣት ነው። እባክ ለአሊያ ነገራት፣ እባክ እያለችው አስረድታ አስረድታ አልቅሳ አልቅሳ፣ እሱ ዝም ብሎ አዳመጣት አዳመጣት ናትቷት እየድ ነበረ። ከዛ ወደ ውስጥ ይገባ ያው እንግዲህ ብዙ መቀመጥ የለብሽም፣ ባክሻረፍብያለ ነበር። አሪያ ተቀምጣ ነበረ። ከዛ እሷ ስለ አበባው እያመሰገነችው ነው። እሱም ቢሆን ያው እኔ አይደለም የመጣሁት አበቦን፣ ጂያን ነበረ እንዳመጣ የነገረኝ፣ በሱ ጥረት ነው የመጣሁት እያላን ነበረ። ከዛ ዛሬው ማታ ዝውውር እንዳለ ነገራት፣ ተጠንቀቅ እያለችው ነበረ። ስለዚህ ጉዳይ ብዙ ማውራት አትፈልግም። ወደ ውስጥ ጥሏት ገባ። ሰራከት ወደ ልጇ ቦራ መጣች፣ እሱ ላይ ሆና እያለቀሰች ነው። ሻሂን እያበደ ነው ያለው፣ አባ እያውነ ምን የምለው ነገር አይሰማም። አሁንም ህገጥ ህገወጥ ዝውውር ሊያደርግ ነው፣ አደገኛ እጽ ሊያዘዋውር ነው ብሎ እያበደ ነው። ናሬ ዝም ብላ ታዳምጣለች። ለፖሊስ መጠቆም አለብኝ እያለ ነበር። እሱ እንደዚህ ሲል ናሬ ደግሞ ተጠንቀቅ እያለችሁ ነበረ። አባት ላይ ትጨክንበታለህ ወይ? ሂድና አናግረዋለችው እሱ ገ በአሁኑ እድል አልሰጠውም እያልነበረ ነበረ። ፖሊስ ጋር ደወለ ሄለው ጥቆማም መጠቆም ፈልጋለሁ ወንጀል ለመጠቆም ፈልግ ነበር እያለ ነበረ። ጂያሎ መጨረሻም ዝውውር ሊያደርግ መኪና ውስጥ እየገባ ሁሉም ይሄዳሉ። ሻይን ወደ ፖሊስ ከደወለ በኋላ ከቤት እየወጣ እናቱን አባዬ ታለ ሲላት ስራ አለብኝ ብሎ ወጣ። እዚ ቤት ሁሉም ሰው ስራ አለበት እኔም ብቻ ሁሉም እንዳ ሻንጉሊት ነው የሚቆጥረኝ ትላለች። ከዛ በኋላ ሻይን ከናሬ ጋር ወጣ። አብረው እየወጡ ናሬ ወደ ቤት እንድትሄድ እየነገር ነበረ ወደ እናቷ ቤት። በኋላ እንድጠየቀው በአንድ በኩል እሱ ደግሞ ሁኔታውን ሊከታተል ነው። በቦታው መገኘት አለብኝ ብሎ ሄደ። በሌላ በኩል ነዲም ደግሞ ዘውሩ ሲኬድ እያዩ ናቸው። እነ ጂያንም ቢሆኑ ይህን ይመለከታሉ። ከአንድ መኪና ወደ ሌላ መኪና ድንበር ላይ ይቀባበላሉ፣ በሶሪያ ድንበር በኩል ፖሊሶች ስለዚህ ጉዳይ ጥቆማ ደርሳቸዋል። ታጥቀው ድንበር ላይ የጠብቁ ናቸው በጥንቃቄ በአንድ በኩል ኤጀመልና ደሚር የቀጠሯቸው ሰዎች ታጥቀው እየተመለከቱ ነበር። እዚህ ጋ የጂያን ሰዎች ፖሊሶች ላይ እንደተከሱ ተደርጎ እንዲቆጠርና ጂያን ጣጣ ውስጥ እንዲገባ ነበር ይውሉ ሀሳብ። ኤጀመል ከደሚር ጋ ሆኖ አሁንም በርቀት ይከታተላል። ሻሂን በሌላ በኩል ወደ ቦታው እየመጣ ነበር። ወደ ማደያ ገባ ብሎ ነዳጅ እየቀደው የሚበላ ነገር ሊገዛ ገባ ወደ ሱፐር ማርኬት በድንገት ባለፈው ዕለታት ዘሬን ያገታትን ሰውዬ አገኘው። መኪና ጋ ሆኖ ሲያገኘው ሻሂና እያለ ሲከተለው ሰውዬ መኪና ገብቶ ገብጦ ቶሎ ብሎ እየሄደ ነበረ። በሌላ በኩል ሰዳከት ደግሞ ወደ እነ ናሬ እየመጣች ነበር። ናሬና አሊ አብሮ እየወሩ ነበረ። ከዛ የጂያን ነገር እንዳስጨነቃትና ስራ እንደሄዱ ድንበር ላይ ዛሬ ዝውውር እንዳለ ተናገረች። ይህን ጊዜ ናሬ እንዴት ከነ ኤጀመል ጋር እኩል በተመሳሳይ ሰዓት ዝውውር ሊኖራቸው ይችላል ብላ ደነገጠች። ወጥመድ ነውነ ገባት። ለእናቷ ነገረቻት። እነ ሰዳከት በሬዲዮ ሊደውሉ ናቸው። በሬዲዮ ለእነ ጂያን ደውሉላቸው። እነ ጂያን እነሱም ቢሆን ከፍተኛ ንቃ አድርገው ነበረ። ፖሊሶች መንገድ ዘግተዋል። ሌላ መኪና እያገኙ ነበረ ፖሊሶቹ። እነጃል መኪናቸውን በሌላ መስመር ነበር እየወሰዱ ነበረው። ይህን ጊዜ ግን እነ የጀመል ጀምሩ እያሉ ነበር። የነሱ ሰዎች መተኮስ ጀምሩ፣ ለጂያን ስል ህይወቴ ነሳ ዋለው እያሉ ለብቻ ለብቻ እየተናገሩ ፖሊሶቹ ላይ ተኮሱ። ጂያን በአንድ በኩል እነሱን እየተከተለ ነበረ። ጂያን ከነካያ ጋር ከመኪናው ወርዶ እነሱን ሲከተል፣ ከያ በተለይ ፈጥኖ አንደኛው የገባበት መኪና ውስጥ ፈጥኖ እንደገባ መኪናው ድንገት ፈነዳ። ከግልብጥብጥ ብሎ እየወደቀ ነበረ። ጂያን እሱን ምንም አልነካውም። በአንድ በኩል ደሚርና ይጀመል አንጀታቸው ቂቤ ጠጣ ደስ ብሏቸው እየተደሰቱ ነበረ። እዚህ ጋ እነ ነዲም እነ ሙዛፈር በሙሉ እጃቸውን እየሰጡ ነበረ።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 ሰዎችን እንድትከታተሉ ጠይቃለሁ። በቀጣይ በአዳዲስ ቪዲዮዎች እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።